ብፅኢት ማርያም እዘትበኪ ብካየ ኃጢአቷን የቀበረችው ማርያም ዘናይ እንዲህ ጸለየች። ነፍሴ ሆይ፣ መድኃኒትሽን እንደምን አትፈልጊ? መድኃኒት በዚህ አለና ባለ መድኃኒት ሳለ ለበሽታሽ ድህነትን እንደምናትፈልጊ? በፊትሽ የፈሰሰ የህይወት ውሃ ምንጭ ሳለ ተጉንጭሽ እንደምን ንጽሔት አቶኝ? ዳግመኛም ክፉ ስታዩ የኖራችሁ ዐይኖቼ ሆይ ጌታን ታዩ ዘንድ ይቅር ተባለላችሁ አለሽ። ርኩስ ነገርን ስትነኩ የኖራችሁ እጆቼ ሆይ ሰማያዊ የሆነን የጌታ ንግሮች ትነኩ ዘንድ ታደላችሁ። ከመለኮት እሳትነት የተነሳ አትፈሪምን። ከበሽታሽ ሁሉ ይፈውስሻል፣ ከጉስቁልናሽም ያነጻሻል። ኃጢአተኛዋ ነፍሴ ሆይ ታላቅ የሆነ ጸጋና ክብርን አገኘሽ። ነቢዩ ዳዊት ስላደረገልኝ ሁሉ ለእግዚአብሔር ምን እከፍለዋለሁ እንዳለ ታመሰግኝ ዘንድ ይገባሻል። የተመሰገነች ቅድስት ማርያም ጽኑ ለቅሶ እያለቀሰች እንዲህ ተናገረች።